ኤላችሁ አንድ ቋንቋ ተማሪ የትኛውም ቋንቋ ትምህርት ቤት ሄዶ በአካልም ሆነ በኦንላይን ፕራይቬት ክላስ ወይም ደግሞ ቪአይፒ ክላስ ወይም በግሉ መማር ቢፈልግ ዩ ክላስ የሚሰጠው በሳምንት ሶስት ቀን ለአንዳንድ ሰዓት ነው። ይሄ ማለት በሳምንት ሶስት ቀን ለአንዳንድ ሰዓት ከተማራችሁ በወር አስራ ሁለት ሴሽን ሳሉ ወይም አስራ ሁለት ክፍለ ጊዜ አለ ማለት ነው። ሆነ ይነታችሁ ለእናንተ ብዬ የማልሆነው ነገር የለም። ይሄንን በአካል መታችሁ ልትማሩት የነበረውን ወይም ደግሞ ኦንላይን ብትማሩ ልትማሩት የምትችሉትን የአንድ ወር ኮርስ ወይም አስራ ሁለት ክፍለ ጊዜ እዚሁ በነፃ ዩቲብ ጋር ላስተምራችሁ እሰኛለሁ። አንድ ሰው በአካል ትምህርት ቤት ድረስ መጥቶ ወይም ኦንላይን ክላስ ከፍሎ ሊማራቸው የሚችላቸውን አስራ ሁለት ቻፕተርስ ወይም ደግሞ ቶፒኮች ምንም ነገር ሳልጨምር ምንም ነገር ሳላስቀር አስራ ሁለቱንም በአስራ ሁለት ቪዲዮ ከስር መሰረቱ ከቤዚክሱ ኦኬ፣ እንደዛ አድርጌ አስተምራቸዋለሁ። ይሄ ማለት ግን ምንድን ነው? በነፃ ማለት ነው ምንም መክፈል ያለባቸው ነገር አምስት ሳንቲም የለም ማለት ነው። ቆይ ቆይ ቆይ ቆይ በነፃ ስትይ ውድዬ፣ ምን ችግር አለው? ለተማሪዎች ማ ነገር የለም ሰው ዋይናት ኦኬ ግን እኮ ዩትዩብ ላይ ያለ አስተማሪ በሙሉ ቻሌንጅ እየሰጣቸው ነው ወይ? በቻልኩት መጠን ፕሬዘንቴሽን ይቀየር ለማድረግ ሞክራለሁ እንጂ እውነት ነው። በጣም ብዙ አስተማሪዎች ቻሌንጅን እየሰጡ ነው። ይህንን ቻሌንጅ ለመቀላቀል ከእናንተ ምን ይጠበቃል? አራት ነገር ያስፈልጋቸዋል። መጀመሪያ ደብተር ኦኬ። ናሬቨን ፒስ ኦፍ ፔፐር አይ ዶንት ኒድ ፒስ ኦፍ ፔፐር፣ ቁራጭ ወረቀታችሁን አልፈልግም። የሚያስፈልጋችሁ ምንድነው ዶክሜንት የምታደርጉበት ያው ላይፍ ታይም የሚያገለግላችሁ ስኪል ልትማሩ አይደለ? በስነስርዓት ደብተር ገዝታችሁ ቁጭ ብላችሁ ተከታተሉ። ዘ ሰከንድ ዋን ኢዝ ወይ ይሄንን ነገር ለማስተማር ኦር ይሄንን ቻሌንጅ ለእናንተ ለማስተማር የምንጠቀመው ቴክኒክ ኢስ ኮልድ ዘ ኢሚቴሽን ቴክኒክ። ዘ ኢሚቴሽን ቴክኒክ ምን ማለት ነው? የሰማችሁትን ነገር ያያችሁትን ነገር ኢሚቴት ማድረግ ወይም መደጋግሞ ማለት ሰው ለስፒኪንግ እና ለሊስኒንግ ፓርት የሚያገለግላችሁ ኢሚቴት ማድረግ እስከሆነ ድረስ ያልኩትን ነገር ደጋግማችሁ ለማለት መዘጋጀት ይኖርባችኋል። ከፈለጋችሁ መስታወት ላይ ቁማችሁ፣ ከፈለጋችሁ ስልካችሁን በመውጣት በማውጣት ቮይስ ሪከርድ በማድረግ የተለያየ መተር ተጠቀሙ። ነገር ግን የምለውን ነገር ደጋግማችሁ በሉ። ሳስተምራችሁም ሶስት አራት ጊዜ ደጋግማችሁ እንድትሉ አስደግማችኋለሁ ማለት ነው። ሶስተኛው ኦብቪየስሊ ሳብስክራይብ ማድረግ ይኖርባቸዋል። ምክንያቱም እናንተ እንኳን ብትሰንፉ በተለያየ ምክንያት ይህን ቻሌንጅ ልትረሱት ትችላላችሁ ኦር ችላ ልትሉት ስለምትችሉ ከዩትዩብ ኖቲፊኬሽን ይላክላችኋል። ምን ካረጋችሁ? ሰብስክራይብ ካረጋችሁ። ሶ ሜክ ሹር ቱ ሰብስክራይብ ኤንድ ቢ ፓርት ኦፍ ቲስ ቻሌንጅ ኦልሶ ቢ ፓርት ኦፍ ዘ ፋሚሊ። አራተኛ ምንድን ነው የመልክላችሁን ኤክሰርሳይሶች ወይም ሆምወርኮች ምን የምታረጋላችሁ ፎቶ እያነሳችሁ ችግር የለም አስር ሺም ሰው አየው አንድ ሰውም አየው ሁለት ሰውም ይሄንን ቪዲዮ አየው ማስተማር የፈለግኩት አንድ ሰውም ሰው አስር ሺም አምሳ ሺም ሰው ይሁን የሁላችሁንም ደብተር ቼክ አረጋለሁ። የተማራችሁትን ነገር ወይም ኤክሰርሳይዝ ያደረጋችኋቸውን ነገሮች ፎቶ እያነሳችሁ ቴሌግራም ላይ፣ ዋትሳፕ ላይ፣ ኢሞ ላይ ቴክስት እንድታደርጉልኝ ይፈልጋለሁ ቢካዝ እየተማራችሁ ኦር አስተማሪ እያስተማረ የቤት ስራ ይሰጣል። ኤክሰርሳይዝ አለ፣ ክላስ ወርክ አለ። ራይት በስ ታይም ራውንድ ኢትስ ጎና ቢ ሆምወርክ። ሶ ዩ ሃቱ ቴክ ፒክቸር ኦፍ ዩር ኤክሰርሳይዝ ቡክስ ን ዩር ኤክሰርሳይዝስ እንደን ዩ ሃቱ ሰንደም ቱሚ ኦን ቴሌግራም፣ ዋትሳፕ ኦር ኢሞ። ደስ ባላችሁ ፕላትፎርም መላክ ትችላላችሁ። ስትቀላቀሉ ብቻችን ከምትሆኑ ጋይ ፋሚሊ ሜምበርስ ላይክ ሲስተርስ ብራዘርስ ከዝንስ ካላችሁ እነሱን ሼር አድርጉላቸው። ሶ ጓደኛዎች ኤንድ ኮወርከርስ የስራ ባልደረቦች ካሉ ለእነሱ ሼር ማድረጋችሁን አትርሱ። ኤንድ መጽሐፎቹን ከፈለጋችሁ ቴሌግራም ቻናላችን ጋር ታገኙታላችሁ። ሶ በዋይት ቦርድ ነው ማስተምራችሁ። ከስር መሰረቱ ሀ ብለን ነው የምንጀምረው። ኤ ብለን ነው የምንጀምረው። ሶ እኔም ልነሳ። ማርከሬን ስጠኝ። ቻፕተር 1 ይላል ፎኒክስ ይላል አይደለም። ሶ ፎኒክስ ምንድነው የሚለውን ነገር ከማስረዳት በፊት አንድ ጥያቄ ልጠይቃችሁ ሶ አንደኛ ክፍልም ተማራችሁ ከኬጂም ጀመራችሁ እንግሊዝኛ ሲጀመር የመጀመሪያ የተማራችሁት ነገር ምንድን ነው ኤቢሲዲ ነው አይደለም። ሶ የትኛውም ቋንቋ ለመማር ስትፈልጉ መጀመሪያ መምጣት ያለበት ምንድን ነው አልፋቤት ነው ማለት ነው ሶ እዚህ ጋር እንደምታዩት ኤቢሲዲን ሳይሆን ፎኒክ ላስተምራችሁ ነው የመጣው ሶ ፎኒክ ምንድነው ከተባለ የኤቢሲዲዎቹ ድምፅ ማለት ነው። ይሄ ምን ማለት ነው? የኤ ድምፅ አለ፣ የቢ ድምፅ አለ፣ የሲ ድምፅ አለ። የሁሉም ድምፃቸው ፎኒክ ይባላል፣ ወይም ደግሞ የሃያ ስድስቱም አልፋቤት ድምፅ ፎኒክ ይባላል። ሶ አዚጋይስ ነው ዊ ሃቭ 26 ሌተርስ ኢን አልፋቤት። አውት ኦፍ ዞዝ 26 ሌተርስ ፋይቭ ኦፍ ዘም ቫውልስ ይባላሉ። 26 ያለ ጠቅላላ አምስቶቹ ቫውልስ ይባላሉ፣ የቀሩት 21ዶቹ ግን ኮንሶናንስ ይባላሉ። ሶ ቫውል ምንድነው ከተባለ አናባቢ ማለት ነው አይደለም ኮንሶናንት ምንድን ነው ከተባለ ደግሞ ተነባቢ ይህን ታውቃላችሁ ከእናንተ የምፈልገው ነገር ግን ምንድን ነው አናባቢ ምንድን ነው ተነባቢ ምንድን ነው እንዴትስ ለስፒኪንግ ለሪዲንግ ለራይቲንግ ኦር ለሊስኒንግ ይጠቅመኛል አይደለም ሶ ይኸውላችሁ ዌን ዊ ሴይ ኮንሶናንት ኦር ተነባቢ ምን ማለት ነው ሳድስ ማለት ነው ይሄ ማለት በአማርኛ ኦር ትግርኛ የምታውቁ እርግዝ የምታውቁ ከሆነ ከሀ እስከ ሆ አለ አይደለ? ስድስተኛ አለ ህ ይባላል። ከለስ ከለው ስትሄዱ ስድስተኛው ል ነው አይደለ? ዞስ አር ኮንሶናንት። የቀሩት ሀያ አንዱንም ስትጽፉም ስታነቡም አንዳንድ ሌተር አድርጋችሁ መጻፍ አለባችሁ ማንበብ አለባችሁ። ኦልሶ ሳውንዳቸው ውስጡ ሳድስ ከሆነ እ የሚባል ባውል ሊኖረው ይገባል ማለት ነው። ወይም ሴ ባውልስ። ግን ተነባቢዎች ማለት ነው አናባቢዎች ማለት ነው። አናባቢ ማለት ድምጽ ቀያሪ ማለት ነው።

ዩ ደግሞ አ ኦ እና እንደ አም ሊነበብ ይችላል። ዋይ ይወላችሁ ዊ ሃ ፋይቭ ቫውልስ በት ሰምታይምስ ዋይ እንላለን አይደለም? ለምንድን ነው ሰምታይምስ ዋይ ያለው ከተባለ፣ እቺ ዋይ እንደ ኢም እንደ አይም ሆና ተገለግላለች። መጨረሻ ስትመጣ አስረዳችኋለሁ። ጀስት ይሄን ብቻ ያዙ ኦኬ። ኤንድ ወን ዊ ሴይ ሎንግ ቫውልስ ቫውሎቻችን ድምጻቸውን አይቀይሩም። ሶ ኤ ኦ ኤ ሆኖ ይመጣል። ኢም ኢ ይሆናል። አይም ጀስት አይ ይሆናል። ኦ ኦ ነው። ዩም ዩ ሆና ከመጣች ዶስ አር ኮልድ ሎንግ ቫውልስ ሾርት ቫውል ከተባለ ምን ይደረጋል? ድምጹን ይቀይራል። ሎንግ ቫውል ድምጹን አይቀይርም። የቀሩት ሀያ አንድ ኮንሶናንቶች ደግሞ እንደ ሳድስ ነው የምናነባቸው። ይሄ ማለት ሀያ አንዶቹን በሙሉ በእ የሚል ቫውል ውስጣቸው እንዳናርገን ነው የምናነበው ማለት ነው። ሶ እንቀጥል። ሶ ሾርት ቫውል እና ሎንግ ቫውሎችን በደንብ ለማስረዳት አስር ቃላት አምጥቼላችኋለሁ። እነዚህን ቃላቶች በመጠቀም ሳድስንም ማስረዳችኋለሁ። ሲቀጥል አስር አረፍተ ነገር እንሰራለን። ኦኬ ሶ ይሄን እንደምታዩት አ ብለን እንደምናነበው ቢካውዝ ሾርት ቫውል ነው። እንዴት አወቅን ሾርት ቫውል እናትሆን ቢካውዝ ደ ወርድ ኢዝ ሲቪሲ ወርድ። ሲቪሲ ወርድ እስዋን ኢዝ ሲቪሲ ናይ። ምን አደረግን እንጨመርም ራይት ሶ ስ ክ አን ካን በቻላችሁ መጠን ከኔ ኋላ ለማለት ሞክሩ። ኦኬ እኔ እንግዲህ ጊዜ እሰጣችኋለሁ። ከፈለጋችሁ ፖዝ አድርጉኝ፣ ከፈለጋችሁ ከኔ እኩል ለማንበብ ሞክሩ፣ ከኔ በኋላ ለማለት ሞክሩ። ስ ኢዝ ክ አን ካን ክ ኤን ኬን። ለምንድነው ኤን ኤ ያደረግ ነው? ቢኮዝ ኢ አለ መጨረሻ ላይ። ኦኬ መጨረሻ ላይ ኢ ካለ መሀል ላይ ያለው ቫውል በራሱ ይነበባል። አያችሁ፣ ዚስ ኢዝ ኮልድ ሲቢሲ ኮንሶናንት ቫዋል ኮንሶናንት ኮንሶናንት ቫዋል ኮንሶናንት ኮንሶናንት ቫዋል ኮንሶናንት ነው። እዚህ ጋር እንደምታዩት ኮንሶናንት ቫዋል ኮንሶናንት ላይ መጨረሻ ላይ ኢ አለ። ሶ የዚች ዓላማ ምንድን ነው? አትነበብም፣ ነገር ግን ኤን ኤ አርጋ እንድትነበብ ታደርግልናለች። ሶ ዲስ ኢዝ ክ ከ አነ ካን ክ ኤነ ኬን። እዚህ ጋር አንድ ጥያቄ ጭንቅላታችሁ ጋር እንደሚኖር ምን ካላችን፣ ለምድሮ ሲንክ ያደረግናት ከሰምታይምስ ስህ ትሆናለች አይደለ? ሶ ሲ እና ጂ እነዚህ ሁለት ሌተሮች አይ ጋር፣ ኢ ጋር እና ዋይ ጋር ሲመጡ የምናውቀውን ሳውንድ አይይዙም። ሲ አይ ጋር ስናገኘው ኢ ጋር ኦር ዋይ ጋር ስናገኘው ሳውንድ ምን ይሆናል? ሲ ሳውንድ ይኖረዋል ወይም ሲ ሳውንድ እንዲኖረው ያደርጋል። ጂም ከአይ ጋር፣ ኢ ጋር እና ዋይ ጋር ሲመጣ ጅ ሳውንድ እንዲኖረው ያደርጋል። ከዛ ውጭ ግ ሳውንድ እንዲኖረው ሶ ሪዝን ዋይ እችን ከ ያደረግንበት ምክንያት ምንድነው? አጠገቡ ኤ ስላለ ነው። ሶ ከአነ ካን ከኢነ ኬን ውኢን ዊን ውአይን ዋይን አይን አይ ማለት አለብን። እንድጋምላችሁ ውኢን ዊን ውአይን ዋይን ፕል አን ፕላን ክል ኤን ፕሌን ክ አት ከት ክዩት ኪዩት ህአግ ሀግ ህዩ ጅ ጅ ለምንድነው ጅን እያአን ያደረግ ነው? ቢከዝ መጨረሻ ላይ ኢ አለ። እንእችን ሀግ ጅ ያለበት ምክንያት ኢ ስላለ ነው እንደነገርኳችሁ። እሺ ምን አስተዋላችሁ? ኮንሶናንት ሌተርስ ሁሌ በሳድስ ጠርና ክአልን ው ትልክህ አይደለም። ለምን ቢኮዝ ኮንሶናንቶቹ ሳድስ ስለሆኑ። ኢዚ ፒዚ ሌሞን ስኩዊዚ ደን ይሄንን ኦል ማስተምራችሁ የፈለኩት አንዴ ሪቫይዝ ያርግላችሁ። እንደን በነዚህ አረፍተ ነገር እንሰራለን። ኢፍ አ ዎርድ ኢዝ አ ሲቢሲ ዎርድ ምን አድርገን እንደምናነበው በሾርት ባል። ሾርት ባል ማለት ቀጥታ አናነብም፣ ይቀያየራሉ ዩን ካስተዋላችሁ እዚህ ጋር አረግናት እዚህ ጋር ደግሞ ዩ አረግናት። ዚስ ኢዝ ከት፣ ዚስ ኢዝ ሂዩጅ አይ ሚን ሃግ። እዚህ ጋር አ ነው፣ እዚህ ጋር ደግሞ አ ነው ቢኮዝ ይቀያየራሉ። ኦኬ ሶ ሎንግ ሲባል ደግሞ በራሳቸው ይነበባሉ። እንዴት ነው ሎንግነቱን የምናውቀው? ወይም ዜር ኢዝ አናዘር ሌተር ኢ ኤንድ መጨረሻ ላይ ኢ ከመጣ ንድ ፊት ለፊት ያለው ሲቢሲ ከሆነ ይህን አያሳስባችሁም። ሁለተኛው ቻፕተር ሶስተኛው ቻፕተር ላይ በደንብ አስረዳችኋለሁ። ሶ ዘ ሬስት ኮንሶናንቶቹን በሳድስ አነበብ ናው እየተረጎምኩላችሁ። አስር ቃላቶች ናቸው። አስር አረፍተ ነገር ግራመራችሁን በደንብ አድርጎ ሊያስረዳ ወይም ሊያሲዝ የሚችል አረፍተ ነገር እንስራ። ከለጣ ሳላመጣ ቀመር ሳላመጣ በዚህ ምክንያት እንዲሆነ ሳንል፣ ናቹራሊ አረፍተ ነገሮችን እንድታውቋቸው ወይም እንድትግባባቸው ወይም ኤክስፕሬሽኖቹን እንድታውቁ ያደርጋቸዋል። ሶ ሜክ ሹር ቱ ኮፒ ዞዝ ወርድስ ቢፎር፣ እነዚህን ቃላቶች መጀመሪያ ኮፒ አድርጎ ደብተራችሁ ጋር ኦኬ እነዚህን አስር ቃላቶች አየን አይደለም። አሁን አረፍተ ነገር እንስራባቸው። ከእናንተ የሚጠበቀው ምንድ ነው የምለውን ነገር ደግማችሁ በሉ። ትራንስሌት አደርግላችኋለሁ ደብተራችሁ ጋር ገልብጡ። ኦኬ ሶ ካን ምንድን ነው ስናነባው፣ አብለን ያነበብነው ሶ ካን ምንድን ነው መቻል ችሎታን ለመግለጽ ነው የምንጠቀመው። ሶ ኢፍ አይ ሴይ አይ ካን ድራይቭ መንዳት እችላለሁ። አይ ካን ድራይቭ ኦር ፕሮናውንስ ስታደርጉት ብዙ ጊዜ ቃላቶቹ አጠራራቸው ወይም አናባባቸው ይቀይራል። ሶ ዩ ካን ሴይ I can drive. I can drive. እስኪ ከኔ ኋላ በል። I can drive. I can cook. I can dance. ይሄ ማለት ድራይቭ ማድረግ እችላለሁ፣ ኩክ ማድረግ እችላለሁ፣ ወይም ማብሰል እችላለሁ። ዳንስ ደግሞ ያው ዳንስ እችላለሁ፣ መደነስ እችላለሁ። እሺ ነገር ግን እችን ኬን አይደል ያደረግናት፣ ይሄን እናንብብ። አይ ላይክ ሹገር ኬን አይ ላይክ ሹገር ኬን ሹጋር ኬን ማለት ሸንኮራ አገዳ ማለት ነው። ሶ አይ ላይክ ሹጋር ኬን ማለት ሸንኮራ አገዳ እወዳለሁ። አይ ላይክ ሹጋር ኬን። ሶ ዩ ኬን ሳይ አይ ላይክ እንደን። እዚ ጋር የምትወዱትን ነገር ማስገባ ችላላችሁ። ለምሳሌ ቡና ትወዳለ፣ እስኪ ቡና እወዳለ በለ። አይ ላይክ ኮፊ። አይ ላይክ ሹጋርኬን። ሹጋርኬን ማለት ሸንኮራ አገዳ ማለት ነው። እሺ ይሄን አረፍተ ነገር ባይዘ ይናለ የሚሰዳውት

ከምስታት በፊት ነው ታ። ብቻ ዊንስ ማለት ወይም ዊን ማለት ማሸነፍ እንደማለት ነው። ትሮፊ ዊን ይደረጋል፣ ዋንጫ ዊን ይደረጋል። አርሴናል ነቨር ዊንስ ትሮፊ። ዊን አንልም፣ ኤስ ማስገባት አለብን። ቢካዝ ኢፍ ዩር ሳብጀክት ኢዝ አ ሲንጉላር ናውን ዊች ሚንስ ኢፍ ኢት ስታርትስ ዊዝ ለምሳሌ ሺ የሚባል ፕሮናውን ካለው ኢት ካለው ኤንድ ሂ ተብሎ የሚነበብ ከሆነ ወይም

ኮዝ ማትስ አይደለም፣ እያስተማርኩ ያለሁት እንግሊዝኛ ነው። ሪፒቴሽን ኢዝ ዘ ኪ፣ ቁልፉ ምንድን ነው ከተባለ ፕራክቲስ መደረግ አለበት፣ መደጋገም አለብን። ለዛ ነው አስሬ የመደጋገምላችሁ። ሶ አይ ላይክ ቱ ድሪንክ ዋይን ማለት ዋይን መጠጣት እወዳለሁ። አይዛችሁ። አይ ላይክ ሹገር ኬን ስኳር አገዳ እወዳለሁ። አይ ላይክ ዋይን መጠጣት እወዳለሁ። ለምንድን ነው ዋይን እያለን ያለ ነው አይን አይ ያደረግ ነው ቢካዝ መጨረሻ ይህ ስላለ። ኦኬ እሺ፣ ለምሳሌ ቡና መጠጣት እወዳለሁ በለኝ። ጓደኛ ጋር ስንጨርስ እናወራለን። ታናሽ ወንድሜ ነው ጋይስ፣ ትናንት እና ጠጣው እያለኝ ነው እና ወይ ሀፍተታ ከባሬ በኋላ እሺ የምትነጋ ስንሄድ፣ አይ ሀብ ኤፕላን። እስኪ በል፣ አይ ሀብ ኤፕላን። አይ ሀብ ኤፕላን ምን ማለት ነው? እኔ ፕላን አለኝ ወይም እቅድ አለኝ። በስ አይ ሀብ ኤፕላን እቅድ አለኝ። ነበረኝ ስናረገው ግን እቺን ሀብ ሀድ እናረጋታለን ማለት ነው። አያችሁ ሀድ፣ አይ ሀድ ኤፕላን

አይ ሀቭ አ ፎን ስልክ አለኝ። አይ ሀቭ አ ማርከር ማርከር። ስድስተኛው ማይ ፎን ኢዝ ኦን ኤር እችኛ ጎበዝ። አላስተዋልኩትም ነበር ነው በተማርነው መሰረት ካስተዋላችሁ HAVE መጨረሻ ላይ ኢ ስላለው in the word ሲቪሲ ኢ ስለሆነ ለምን ይሄ ኬን ብለን ዋይን ፕሌን ብለን ለምን ሀቫል ነው አይደለ? ጎበዝ እና ቆንጆ ጥያቄ። ሰው የውላችሁ በእንግሊዝኛ አንድ ቃል በአይ በዩ እና በቪ ማለቅ ያለበት በማን በማን በአይ በዩ እና በቪ ማለቅ ያለበት አይደለም? ሶ በዩና በቪ ያለቀ ቃል ካለ መጨረሻ ላይ ኢ ይገባበት ይገባል በአይ ካለቀ ግን መጨረሻ ላይ ወይ ዋ ያድርገው ወይም ደግሞ ምን ታደርገዋለህ መጨረሻ ላይ ኢ ጨምርበት ኦኬ ሶ ይሄኛው ሀቭ ሲባል እዚህ ጋር ይበቃ ነበር በቃ ይሄ ነበር ሀቭ መሆን የነበረበት ነገር ግን በቪ ማለቅ ስለሌለበት ኢያስገባን ሶ ይህቺ ማጅቂ አይደለችም እዚህ ጋራ ማጅቂ ናቸው ማጅቂ ናቸው ማለት ድምፅ እንዲቀይሩ ነው የገባው ከሾት በኋላ ወደ ሎንግ እንዲቀይሩ ነው የገባው ነገር ግን ሀቭ ስንል ይህቺ የገባችው በቪ ስለማያልቅ ነው ኦኬ ለምሳሌ ይሄን እናንብባ ለ ኢቭ በቃ እዚህ ጋር እኮ በቃ ነበረ። ሊቭ ግን ይህን እንጨምርበታለን። ለዛ ይሄ ቃል ሲነበር ላይቭም ይሆናል ሊቭም ይሆናል። አደለ? እኳስ ስታየሆን ላይቭ፣ ቀጥታ ስርጭት ራይት። ኦልሶ መኖር፣ አይሊቪን ሸገር፣ አይሊቪን የሆነ ቦታ መኖር። ሊቭ አያችሁ፣ ሁለት ፕሮናንሴሽን ያለው ለዛ ነው። ሶ ሪቫይዝ ታደረግላችሁ ኢቺን ሀቭ ያለባት ምክንያት ወር ሄቭ ያለንበት ምክንያት ለምንድን ነው? ቦርዱ ሲቪሲ ነበረ። መጨረሻ ላይ ኢ የገባው በቪ ስለማያልቅ ነው። ማይ ፎን ኢዝ ኦን ኤርፕሌን ሞድ

ቢስ ት ቤቢ ማለት ህፃኑ ልጅ። የቱ ሴት ሊሆን ይችላል፣ ወንድ ሊሆን ይችላል። ብቻ አዳማጫችን ያቀባል ማለት ዴፍኒት ናውን ያን ነው፣ ህፃኑ ልጅ ያምራል። አይ ከት ማይ ፊንገር ጣቴን ቆረጥኩኝ። ማን እኔ አይ ካት ማይ ፊንገር ጣቴን ቆረጥኩኝ፣ ግን ሁለትና ከዛ በላይ ፊንገር ብንቆርጥ ኖሮ ወይም ጣቶቻችንን ብንቆርጥ ኖሮ ፊንገርን ፊንገርስ ስናደርገው ነበር። ፊንገርስ ብዙ ናቸው። እዚህጋ ደግሞ አይ ኒድ እና ሀግ ስንል ዩን አ አደረግን፣ ነገር ግን እዚህጋ ዩን ዩ ብለን መጨረሻ ላይ ኢ ስላለች ጅ አደረግን ማለት ነው። ሶ አይ ኒድ ሃግ። እስኪ በል አይ ኒድ ሃግ፣ አይ ኒድ ሃግ፣ አይ ኒድ ሃግ። በቃ መታቀፍ ፈልጋለሁ ወይም ማቀፍ ፈልጋለሁ። ብቻ ኒድ ማለት በጣም መፈለጉን ያሳያል። ወንት መፈለግ ነው፣ ኒድ ግን ያስፈልገኛል እያለ ነው። ሶ ዲስ ሃውስ ኢዝ ሂዩጅ ስንል ደግሞ ይሄ ቤት፣ ዲስ ሃውስ ይሄ ቤት አይደለም ለምንድነው እንደሆነ እዚህ ጋር ሃውስ እንደዚህ የተጻፈው ይኸውላችሁ ኦ ዩ አው ሳውንድ ነው ያለው። ለምሳሌ አውት አይደለ አው ሳውንድ ነው ያለው። ሶ አውት እንደምንለው ሁሉ ሃውስንም እንደዛ። ሶ this house is huge ይሄ ቤት huge ነው ትልቅ ነው። ኦኬ ታኒ ሆነ አንተ እንድትገማቸው። አይ ኒድ አ ሃግ አይ ኒድ አ ሃግ። this house is huge. this house is huge. Huge. ሂውጅ ማለት ትልቅ ማለት ነው ጋይስ ለዛሬ ቀን ያዘጋጀላቸው አርስቴን ይመስላል ፕተር እናንተ ይሄንን ነገር ገልብጣቸዋል ደብተራችሁ ጋር ጽፋችኋል ኤክሰርሳይዝ የምትፈልጉ ከሆነ ቴክስት አርጎልኝ ቴሌግራም ላይ ቴክስት ዋትሳፕ ላይ ቴክስት አርጎልኝ ቢካዝ እንዳልኳችሁ በሳምንት ሶስት ቀን የምትማሩ ከሆነ በወር አስራ ሁለት ሰዓት የሚኖረው ይሄን ካስተማርን በኋላ ብዙ ጊዜ የምንጠይቃቸው ጥያቄዎች ስለሚኖር ኤክሰርሳይዞችን በእያንዳንዱ ቻፕተር ኤክሰርሳይሶቹን እንድልክላችሁ ከፈለጋችሁ ቪዲዮን እንዳያችሁና እንደጨረሳችሁ ቴክስት አድርጉልኝ ቴሌግራም ላይ ኤክሰርሳይሶች አስቀምጠላችኋለሁ። ሶፊጋይስ ሳር ኢንትረስትድ ኢን ጆይኒንግ ዘ ቻሌንጅ ወይም ቻሌንጅ ውስጥ መግባት ከፈለጋችሁ ዩጋይስ ኒድ ቱ ሰብስክራይብ ሶ ዛት ቪዲዮ ስለቅ ኖቲፋይ እንድትደረጉ ኦልሶ ቻፕተር ዋን ስለሆነ ይሄ ቪዲዮ ይሄን ሙሉ ቪዲዮ ካያችሁ በኋላ ቻፕተርቱን 2 በስነ ስርዓት ሙሉ ማየት ይኖርባችኋል። ሰ ሶ ባንድ ወር ውስጥ የሆነ ለውጥ ታያላችሁ እያስባለሁ። እኔ በቻልኩት መጠን ፕሬዘንቴሽኑን ከሌሎቹ አስተማሪዎች ለየት ለማድረግ ሞክራለሁ። አራቱን ምስኪሎቻችሁ፣ አንብበን፣ ጽፈን፣ አዳምጠን እንድናወራ የሚያረጉ ኤክሰርሳይሶች አመጣላችኋለሁ። ኢንቶፒኮች አመጣላችኋለሁ። ሶያ በቃ ይሄንን ይመስላል። ለእናንተ ቪዲዮዎች መስራት በጣም የሚያስደስታኝ ነገር ነው። እንደዚያ አይነት ቪዲዮዎችን ኮንቲኒስሊ ለመስራት እሞክራለሁ። እስካሁን ድረስ ሬጉላርሊ አልነበረን ቪዲዮዎችን አፕሎድ ማድረጉ፣ ቢኮዝ ራሴ ነኝ የምቀርጸው፣ ራሴ ነኝ ኢዲት የማደርገው፣ ራሴ ነኝ ብዙ ጊዜ ኦንላይን ክላስ ማስተምረው፣ ፌስ ቱ ፌስ ክላስ ማስተምረው። ሁሉም ነገር ብቻዬን ስለማድረግ ብዙ ጊዜ ኮንሲስተንት ለመሆን ያስቸግራል። ነገር ግን ከአሁን በኋላ በቻልኩት መጠን አት ሊስት ይሄኛውን ቻሌንጅ አስጨርሳችኋለሁ። በአካል መማር የምትፈልጉ ሰዎች ካላችሁ መገናኛ ኢትዮ ሴራሚክ ፊል ለፊት ተስፋዬ ወድቆ ህንፃ ቢሮ ቁጥር አራት መቶ አምስት ነው ያለ ነው። ኦንላይን ክላስ ለመውሰድ ደግሞ በማስቀመጥላችሁ ቁጥር ደውሉልን። መጽሐፎቹን ከፈለጋችሁ የገንገውት ማ የቴሌግራም ቻነል ሊንኩን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። አልሲ ኦን ደ ኔክስት ቪዲዮ። አረገድዋል።